አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት አስር በዚህች ዕለት እናታችን ቅድስት እሌኒ በሰሳለችው ስዕለት መሰረት አይሁዶች ለሁለት መቶ አመታት ጥራጊ ደፍተውበት በተራራ ተደፍኖ የነበረውን የጌታችን የመድኃኒታችን የኢየሱስ ክርስቶስን እጸ መስቀል ያገኘችበት ወይም እፀ መስቀሉ የተገኘበት ቀን ነው። እንደሚታወቀው አይሁዶች በጌታችን በመድኃኒታችን በኢየሱስ ክርስቶስ ሙታንን ሞትን ድል አድርጎ በመነሳቱ በእፀ መስቀል ላይ ተሰቅሎ እፀ መስቀሉ ድውያንን በመፈወሱ በቅናት የሚንገበገቡ ስለነበሩ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ድውያንን እንዳይፈውስ በቅናት ለሁለት መቶ አመታት ያህል ጥራጊ ሲደፉበት ኖረዋል። ታዲያ እናታችን ቅድስት እሌኒ ልጄ ንጉስ ቆስጠንጢኖስ ክርስቲያን የሆነ እንደው ቅዱስ መስቀልህን ፈልጌ አገኛለሁ ባለችው ስዕለት መሰረት ልጇ ንጉስ ቆስጠንጢኖስ ክርስቲያን በሆነ ጊዜ ይህን ቅዱስ መስቀሉን ፈልጋ አስገኝታለች ማለት ነው። ከተቀበረበት አስቆፍራ በዛሬው ዕለት አውጥታ አግኝታለች ማለት ነው። በእውነት የእፀ መስቀሉ በረከቱ ረዴቱ ይደርብን፣ እንዲሁም የእናታችን የቅድስት ዕሌኒ በረከቷ ረዴቷ ምልጃዋ አይለየን። ዳግመኛ ደግሞ እንዲሁ ይህ እፀ መስቀል በኢየሩሳሌም ሲኖር ፋርሶች ኢየሩሳሌምን በወረሩ ጊዜ ወደ ሀገራቸው በሚመለሱ ጊዜ ኢየሩሳሌምን አጥፍተው የኢየሩሳሌምንም ሰዎች በማረኩ ጊዜ እፀ መስቀሉንም ሁለት ዲያቆናት አሸክመው ወደ ፋርስ ወስደውት ነበር። ይህንንም የሰማው የሮም ንጉስ ንጉስ እርቃል በጣም በማዘን ጾም፣ ጸሎት በመያዝ ሱባኤ በመግባት ሰራዊቱን አስከትሎ ወደ ፋርስ በመሄድ እፀ መስቀሉ ወዳለበት ቦታ በማስፈለግ ሰዎችን በማስቀደም እፀ መስቀሉን አስቆፍሮ ከተቀበረበት ይዞ ወደ ቁስጥንጥንያ ተመልሷል ማለት ነው። በዛሬው ዕለት ታዲያ ይህ እፀ መስቀል ሁለት ጊዜ ተቀብሮ ነበር። እውነት ተቀብሮ ስለማይቀር ሁለት ጊዜም ከተቀበረበት ተገኝቷል ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ እጸ መስቀሉ በረከቱ ረድየቱ አይለየን። ዛሬም ፈውሱ ከኛ ጋር ይሆን ሰላም እብል። እፃ አድኅኖ ልምዱመ እንተተሰቀየ ወረወየ እምገቦ መለኮት ደም በዛቲ ዕለት እንበለይ እዱ ጀሰመ መስቀል ተረክበ እምዘታ ብኣ ወገብረ